አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። እዲህ ነው ሁለት ቀን ቪዲዮ አልለቀኩላችሁም ነበር። ዛሬ ደግሞ ለማንበብ ቀለል ያሉ ቃላቶች እና ብዙ ጊዜ በአፋችን የምናዘወትራቸው ቃላቶችን ይዤላችሁ መጥቻለሁ። እነዚህ ጥሩ ጥሩ የሆኑት ቃላቶችን ተከታትላችሁ እንዴት እንደሚነበብ ለዩ ለእናንተ ይጠቅማችኋል ማለት ነው። ቪዲዮን እስከመጨረሻው ድረስ እዩት። እንዲሁም ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምንለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። እንዲሁም የኦንላይን ትምህርት መማር እምትፈልጉ ልጆች ካላችሁ እዚህ ጋር ባስቀመጥኩላችሁ፣ እዚህ በቀይ ባከበብኩበት ያለችሁ ቁጥር ማለት ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ ማነገር ትችላላችሁ። ከልዩ እገዛ ክትትል ጋር ትምህርት የምንሰጥ ይሆናል። ቀጥታ ወደ ትምህርት ገባለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። እንግዲህ እዚህ ጋር የምታዩት የአኡ የመጀመሪያ ፊደል አ ነው። ከአ ቀጥሎ በ የመጀመሪያ ፊደል አም በፊደልም የመጀመሪያ ፊደል ናቸው። በም አሁን ደግሞ ሁለተኛ እንደግመዋለን። ስለዚህ አ በ በ አ በ በ አ በ በ ሁለቴ በ በ ብለን መጽራት ነው። እዚህ ጋር ስንመጣ ደግሞ የከኩ መጀመሪያ ፊደል ከ አለች። የከኩ መጀመሪያ ፊደል ከቀጣይ የበቡ አራተኛ ፊደል ባ ከባ የደሉ ስድስተኛ ፊደል ድ ከባድ ከባድ ከባድ ከባድ ከባድ ከባድ ከባድ። እዚህ ጋ ሲመጣ የቀቁ መጀመሪያ ፊደል ቀለ ያለ ከቀ ቀጥሎ የለሉ አራተኛ ፊደል ላ ቀላ እና የለሉ ስድስተኛ ፊደል ል ቀ ል ቀላል ቀላል ቀላል ይሆናል። ቀላል እዚህ ጋር የአኡ መጀመሪያ ፊደል አ ከአ ቀጥሎ የጨጩ ስድስተኛ ፊደል ጭ አ ጭ እና የረሮው ስድስተኛ ፊደል ር አ ጭ ር አ ጭ ር

ዘመን ዘመን ዘመን ዘመን ሽገያ ስንመጣ ያኡ መጀመሪያ ፊደል አለ። ካቀጥለው የደዱ ሶስተኛ ፊደል ዲ አዲ። የሰሱ ስድስተኛ ፊደል ስ አ ዲ ስ አ ዲ ስ አዲስ አዲስ። እዚህ ጋር ስመጣ ደግሞ ያ ኦ መጀመሪያ ፊደል አለ። የረሩ መጨረሻ ፊደል ሮ አለ አሮ የገጉ አምስተኛ ፊደል ጌ አ ሮ ጌ። እዚህ ጋር ስመጣ የፈፉ መጀመሪያ ፊደል ፈ አለ። ከፈከተሉ የጠጡ አራተኛ ፊደል ጣ አለ ጣ የነኑ ስድስተኛ ፊደል ን ፈ ጣን ጣን ጣን ጣን። እንግዲህ ውድ የጥናት አካዳሚ ተከታታዮቻችን የዛሬው ትምህርት ይሄን ይመስል ነበረ። እናንተ ብቻ ተጠቅማችሁ ዝም አትበሉ። ለጓደኞቻችሁ እንደዚህ ትምህርት መማር እንዳለ ለማያውቁ ሰዎች ሁሉ ሼር አድርጉላችሁ ይሄ ቪዲዮ ማለት እየተቀበሉት። እንደዚህ ትምህርት መማር ከፈልጋችሁ እዚህ ጋር በአስቀመጥኩላችሁ ቁጥር ደውላችሁ ማናገር ትችላላችሁ ማለት ነው። ቀጣይ ቪዲዮስ እስክንገናኝ ድረስ ሰላም አለኩ።